ምናል ለአንድ አፍታ ይህንን አማራነት ቀና ብለው ቢያዩ ብዬ እመኛለሁ። በአንድ በኩል ደግሞ ደስ ይለኛል። ምክንያቱም እኒያ ታላላቅ አባቶቻችን የሞቱለት ሰማዕትነት የከፈሉለት አማራነት ሞተዋል ተብሎ አልቋል ተብሎ ቀብረነዋል ተብሎ ሲፎከርበት የነበረው አማራነት እንዲህ በዝቶ እንዲህ ደምቆ ባሸናፊነት በድል አድራጊነት ሲነሳ ማየት የእኒያ ታላላቅ አባቶቻችን ልፋትና ሰማዕትነት ዋጋ አልባ እንዳልነበረ ማየት ለእኛ ትልቅ ክብርን ይሰጠናል። እናመሰግናለን። እውነት ለዚህ ነው እኛ ሲገሉን የምንበዛንን እኮ ድንቅ እኮ ነን። ሞተን የማናልቅ ወጀብ የማይጥለን ወድቀዋል ሲሉ በአለት ላይ ጸንተን የምንቆም ድንቅ ፍጥሮች ነን። ለዚህ ነው አማራነት ከሚለው ስማችን ላይ አሸናፊነት የታተመበት ህያውነት ነው የምንለው። ለዚህ ነው አማራ ሁነን ስንነሳ በድል አድራጊነት የምንቆም አማራ ሁሉ አማራ ነ ብለው የቆመለት የሚገዳደረው አንዳችን ምድራዊ ኃይል የለም ብለን በልበ ሙሉነት የምንናገረው። አስታውሳለሁ በግፈኞች በራሳችን ወንድሞች ሞት በራሳችን የሀዘን ድንኳን ውስጥ የፖለቲካ ሰርጋቸውን መሞሸር የፈለጉ የፖለቲካ ዘማውያን ሀዘናችንን እንኳ በአግባቡ ሳንጨርስ እኛኑ በገዳይነት ፈርጀው ወደ እስር ቤት ሲያስገቡን ግድየለም ከእግዚአብሔር ቀጥሎ በፍጹም የምንተማመንበት አማራ ስላለ ታግሎ ያስፈታናል ብለናቸው ነበረ። አልተሳሳትንም። በፍጹም እርግጠኝነት፣ በፍጹም እምነት ዛሬም ማረጋገጥ የምንፈልገው ህዝባችንን ይዘን ማናሸንፈው ትግል የለም የሚለውን ነው። ይህንን ለአፍታ እንኳ ጥያቄ ምልክት ውስጥ እንድታስገቡት አልፈልግም። ነገ ፀሐይ ትወጣለች አይደል? እርግጠኛ ሆናችሁ መናገር የምችሉት ነገ ፀሐይ ትወጣለች። የነገ ፀሐይ መውጣትን እርግጠኛ እንደምትሆኑት ሁሉ የአማራ ትግል እንደሚያሸንፍም እርግጠኛ ሆኖ እናሸንፋለን የምናሸንፈው እንዲሁ አሸናፊዎች ነን የሚል የግብዝነት እርሾ በውስጣችን ስላለ አይደለም። ሀቅ ከእኛ ጋር ስላለ ነው። እውነት ከእኛ ጋር ስላለ ነው። እውነትን የያዘ ስለ ፍትህ፣ የጮኸ ስለ እኩልነት፣ የሚጮህ ስለ ዲሞክራሲ የሚጮህ ጊዜው ይረዝማል እንጂ ማሸነፉ አይቀርም። ይህን እርግጠኛው ነው። አብን እንደ ፖለቲካ ድርጅት የአማራን ሕዝብ ስነልቦና በቁመቱና በወርዱ ሊወክል የሚችል አደረጃጀት ያለው እውነቱን ለመናገር እንዲያው እንደ እድሜያችን ሳይሆን ታላላቆቻችን በማይገባ የሀገርንና የህዝብን ሕልውና አደጋ ውስጥ በሚጥል ሁኔታ በጥቅማ ጥቅም ሲራኮቱ እንኳ ሳይቀር ሲራገጡ እንኳ ሳይቀር እባካችሁ ታላላቆቻችን ተው እንጂ እያል እየመከርን እየሸማገልን እያስታረቅን የምንቀጥል ልጆች ነን። እውነት እውነት ሌላው ቢያቅተን አማራ መሆን አያቅተንም አማራ ነን። የሰጣችሁንን ክብር፣ የሰጣችሁንን ፍቅር፣ የጣላችሁብን አደራ አንገት የሚያስደፋ ድርጊት ውስጥ ገብተን አንገኝም። በቃላችን በውላችን በአማራነታችን ጸንተን ለፍትህ ለእኩልነት፣ ለሕግ የበላይነት ለዲሞክራሲ፣ ለሀገር ልዕልናና አንድነት መጠናከር ጸንተን ቁመን በቃላችን እንገኛለን። እናንተም እኛ እንዲሁ በየመድረኩ በየአደባባዩ በየሚዲያው ደረታችንን ነፍተን የሀቅ ጥያቄ ይዘን ብንነሳም በጨቋኞች መካከል በእሳት መካከል በሞት መካከል እየተረማመድን እንኳ የማንፈራው ደጄን የሚሆን እህት ወንድም፣ ልጆቼን የሚል አባት እናት ስላለን ነውና በየትኛውም ሁኔታ ውስጥ ብንሆን አንፈራም፣ ምክንያቱም እናንተ አላችሁ። አደራ፣ ይህ ዘመን ለአማራ ለመጨረሻ ጊዜ የተሰጠው የመነሳት ወደ ቀደመ ክብሩ የመመለስ እድል ነውና፣ ይህን የመጨረሻ እድል በአግባቡ እንድንጠቀምበት አደራ አላችኋለሁ። በጣም አደራ፣ አደራ፣ አደራ፣ አደራ። ይህን አደራ የምንሰጣችሁ ግን ይህን አደራ የምንሰጣችሁ አደራችንን በአግባቡ መቀበል የምትችሉ መሆናችሁ ስለምናምንባችሁ፣ ስለምንተማመንባችሁ ከዚህ በፊትም ይህን አደራ ሰጥተናችሁ አደራችሁን በአግባቡ ተወጣችሁ ስላየን ብቻ ነው እንጂማ ሕዝብን ያክል አደራ ያውም ህልውናን ያክል አደራ ለማንም አይሰጥ፣ ለማንም ማለት ነው። እና በጣም ነው የማመሰግነው በግሌ አሁን አብን በጣም እየተጠናከረ ነው። አዳዲስ ወጣት እንደ ጣሂር አይነት አዳዲስ ፊቶች አቅም ያላቸው በሙያቸው አንቱ የተሰኙ አመራሮች ወደፊት እየመጡ ነው። ሌሎችም እየመጡ ነው። እናንተ አይዟችሁ ካላችሁን፣ እንኳን አይዟችሁ ብላችሁን፣ ጥንቱንም እንዲያው ውስጣችን በአማራነት ያጌጠ ያበበ ነውና፣ አይዟችሁ ስትሉን እኛ እንጀግናለን። ጀግና አፈር ብላ እየተባለ አይገነባም። እኛ በዚህ ትግል ውስጥ በተለይ ከሰኔ 15 በኋላ እስከዚያ በፊት እንዲያው የአማራ እንደሆን በአጼ ቴዎድሮስ በሚየምን ይልቅ በነ በላይ ዘለቀ በእነሱ ሱሪ እንገኛለን፣ በነ ፕሮፌሰር አስራት ሱሪ እንገኛለን ብለን አልነበረም። አሁን ግን እውነት የምራችንን በዚህ በፈተና ተረግዘናል። በፈተና ተረግዘን በትክክልም እንዲያው በነፃነት የምንወለድ ብርቅ የሰለት ልጆቻችሁ እንድንሆን አይዟችሁ በሉ እንዳንጨነግፍ አግዙን። እናንተ ካገዛችሁን፣ እናንተ አብራችሁ ከሆናችሁ አብራችሁን ከሆናችሁ እውነት እውነት እላችኋለሁ ከርሞ ለእንቁጣጣሽ ለኢትዮጵያ ዲሞክራሲን ይዘን እንቁጣጣሽ ኢትዮጵያ እንላታለን ለአማራ ሰው በታሰረብን ቁጥር እባካችሁ ፍትሉን ብለን ከመለመን አሳሪውን ስርዓት ጨቋኙን ስርዓት ከነግሳንግሱ አንግሱ ከነሰንኮፉ ነቅለን በምርጫ ካርዳችን ለአንዴና ለመጨረሻ ጊዜ አሰናብተን ዲሞክራሲያዊ ስርዓት ፍትሕና እኩልነት የነገሰበት ስርዓትን ለኢትዮጵያ ሕዝብ የሚመጥነውም ለአማራም የሚመጥነው እሱ ስለሆነ እሱን እናወርሳለን። አመሰግናለሁኝ።